ያንተ ውዳሴ ያንተ ዝማሬ በልቤ ሞልቶ እንዲፈስ ባፌ ሰተኝ የዜማ ስንቅ የጌታ ጸጋና ሰላም ይብዛላችሁ እንደምን ሰነበታችሁ ውድ የዜማ ስንቅ መሰናዶ ተከታታዮቻችን ይህ የዜማ ስንቅ መሰናዶ ፕሮግራማችን ዛሬም በኤልሻዳ ቴሌቪዥን ኔትወርክ በአዲስ መልኩ ደግሞ አዲስ ከዚህ በፊት አብሮን ያላሳለፈ በጣም የተወደደ እንግዳ ይዘንላችሁ ቀርበናል። እስከ ፕሮግራማችን ማብቂያ ድረስ እንግዲህ አብራችሁ እንድትሆኑ እንድትከታተሉ፣ ይህንን እንጋብዛለን። ጌታ ኢየሱስ አብዝቶ ይባርካችሁ። ዛሬ እንግዲህ በዚህ ቦታ ላይ ጥሪያችንን አክብሮ የተገኘው በጣም የተወደደ ጌታ አገልጋይ ወንድም ነቢይ ሄኖክ ይባላል። ምናልባት እንግዲህ ለማታውቁት ማለት ነው። በሙያው ደግሞ ኢንጂነርም ነው እና ነቢይ ሄኖክ በጣም እናመሰግናለን ጥሪያችንን አክብረ በዚህ ስለተገኘ ጌታ ኢየሱስ አብዝተ ይባርክ ማለት እወዳለሁ። ፓስተር ዳኒ እግዚአብሔር አምላክ ባርክህ። ስለጋበስከኝ እድል ስለሰጠኝ በጣም አመሰግናለሁ። መልካም፣ እስቲ ነቢይ ሄኖክ ማን ነው ከሚለው እንጀምርና ከልጅነት ህይወትህ ጥቂት ነገሮች ብታጫውተን፣ ጌታ ያደረገልህን መልካም ነገር በዛም ውስጥ ስለምናይ፣ ወደ ጌታም እንዴት እንደመጣህም እስቲ ጥቂት ነገር ብትለን። እሺ አመሰግናለሁ። እኔ በጌታ ከሆኑ እናትና አባት ነው የተወለድኩት። ስለዚህ በእግዚአብሔር ቤት ውስጥ ነው ያደግኩት። በደብረ ዘይት ከተማ ነው ተወልጄ ያደግኩት፣ አሁንም የምኖረው በዛ ነው። ቤተሰብ መስርቼ ጌታ ሁለት ልጆች ሰጥቶኝ ቤተሰብ እየመራሁ ነው ያለሁት ደብረ ዘይት በምትገኝ የሙሉ ወንጌል ቤተክርስቲያን ውስጥም አገለግላለሁኝ። ቅድም አንተም እንደጠቀስከው በኢንጂነሪንግ ሙያዬም ደግሞ እየሰራሁ ጎን ለጎን ደግሞ ጌታ የሰጠኝን መንፈሳዊ አገልግሎት እየከወንኩኝ በእግዚአብሔር ጸጋ እገኛለሁ። እግዚአብሔር ይመስገን። እግዚአብሔር ይክበር። እንግዲህ ነቢይ ሄኖክ አሁን በአገልግሎት ብዙ ጊዜ የምናያቸው ጌታንም የምናመሰግንባቸው ብዙም የምንነካባቸው ብዙ ሰዎች እየታነጹ እየተባረኩበትም ያለው አገልግሎት አንዱ ይሄ የነቢይነት አገልግሎትም ነው እና ነቢይነትና የዝማሪ አገልግሎት እንዴት ነው ቅብብሎሹ? የዝማሪ አገልግሎት ከመጀመሪያም ጀምሮ እንዴት አንተ ጋር ጀመረ? አሁንም ደግሞ ሁለቱንም ነገር በጣም በጥሩ ሁኔታ እየሄደ ነው የምናየው፣ ከአገልግሎት ጋርና እስኪ እንዴት እንደተያይዘው አገልግሎት ላይ ውጤታማ እንዳደረጉ ስ ያለ ነገር ትነግረን። ከልጅነት የጀምሮ ቅድም እንደተናገርኩት በክርስቲያን ቤተሰብ ውስጥ ነው ያደግኩት፣ ቤተክርስቲያን ውስጥ ነው ያደግኩት። እና በጸሎት ሰዓት ሁሉ ሄኖክ ተንበርክኮ ይዘምራል ነበር የሚባለው። ቸርች ውስጥም ተንበርክኮ በመዘመር ነው የሚታወቀው። ቤተሰብም መካከል እናቴም ከልጅነት የምትነግረኝ እሱን ነው። በልጅነት እግዚአብሔርን ቃል ያስተማሩኝም አገልጋዮች የሚነግሩኝ እሱን ነው። እና በቃ ተንበርክከ ያለማቋረጥ የምትዘምረው ይሉኛል። እንደ ነፍስ ካወቅኩና መጀመሪያ ጌታ ነገር እየገባኝ ከመጣም በኋላ የመዝሙር ሸክም በጣም አለኝ። ሌሎች ሲዘምሩ እነካለሁ፣ እኔም ስዘምር እነካለሁ። ስዘምር በጣም ነው ማለቅ ሰው ስዘምር በጣም ነው የጌታ አለውና የሚሰማኝ እና በመዝሙር ውስጥ ያለን ኃይል፣ በመዝሙር ውስጥ ያለን የጌታን መገኘት ከልጅነቴ ነው የተለማመድኩት። የትም ቦታ መንገድ ላይም በሆን አሁንም ድረስ ድራይቭ እያደረግኩም ቢሆን ከልጅነቴም ሻወር ሶስት ቢሆን ስህተኛም ቢሆን እንቅልፍ እስኪ ወስድ እየዘመርኩ ነው መተኛው። አሁንም ድረስ አንዳንዴ በፉጨት ዘምራለሁ፣ አንዳንዴ በቃሌ እንደዚሁ በንግግር ዘምራለሁ። እና ከመዝሙር ጋር የተያያዘ ሕይወትና አገልግሎት ነው ያለኝ እና እንደዚህ ስዘምር ሰማይ በደንብ ነው የሚከፈትልኝ። ስዘምር ውስጤ በጣም ነው የሚነቃቃው። ከጌታ የሆነውን ነገር ለመቀበልና ለማስተላለፍ ውስጤ በጣም ነው የሚዘጋጀው ስዘምር። እና ከዛ መዝሙር መቀበል ጀመርኩኝ። ጌታ መዝሙር እየሰጠኝ የራሴን መዝሙሮች መዘምር ጀመርኩኝ። የራሴ መዝሙሮች ለኳየር መስጠት ጀመርኩ። ሶሎም መዘምር ጀመርኩኝ እና እንደዛ ሆኖ አንዳንዶቹ ጌታ የሰጠኝ የነበሩ መዝሙሮች ትንቢታዊ መልእክቶች ነበሩ። በዛ ጊዜ ጌታ ለእኔም ሊናገር የሚፈልጋቸው ጌታ ለሕዝቡም ሊናገር የሚፈልጋቸው ትንቢታዊ መልእክቶች ናቸው እና እነሱን በቃ ዘምራለው ለኳየር ሰጥቼ ኳየርም ይዘምራል። እንደሱ ነበርና እንግዲህ ከዛ እየቆየው በአገልግሎት ስመጣ እግዚአብሔር ዓይኖቼን እየከፈተ ራእይ ያሳየኝ ጆሮቼን እየከፈተ ድምፅ እያሰማኝ ወደ ነቢያት አገልግሎት ውስጥ ስገባም መዝሙሩን ሳልተው ነው እና አሁን እንደው ዘማሪ ተብዬ ተጋብዤ ለመዝሙር አገልግሎት ባልሄድም የትኛውም አገልግሎት ላይ መዝሙር ሳይኖር ቀርቶ አያውቅም። በሁለት ምክንያት፣ አንደኛው እየሰበክኩ ያለ የሆነ መዝሙር መንፈስ ቅዱስ ነው የሚያቀብለኝ። ያ መዝሙር መልእክት ስለሆነ ማለት ነው። ያ መዝሙር ሲዘመር ጉባኤው ላይ የተለየ መንፈስ ይሆናል፣ መነካት ይሆናል። አንዳንዶች ብዙ አቋማቸውን ይቀይራሉ። አንደኛ በመልእክት ነው። ሁለተኛ እየሰበክኩ ያለ ጌታ አምጥቶልኝ መዘምረው መዝሙር ቀጥሎ ላለ ለትንቢት አገልግሎት እኔን ያዘጋጀኛል። ስለዚህ ልክ በገና ደርዳሪውን አምጡልኝ እንዳለ ኤልሳ በቃ በገና ሲደረደር የእግዚአብሔር እጅ እንደመጣችበት በእኔም ህይወት እንደሱ ነው። ሁልጊዜ ልሰብክ መድረክ ላይ ስቆም ያለ ሙዚቃ አልቆምም። ብዙ ጊዜ ሙዚቃ ደርድሩልኝ እላለሁ። እና በቃ ብዙ ነገር ፍሎ ያደርጋል። እና የመዝሙር አገልግሎቴና የትንቢት አገልግሎቴ በጣም የተያያዙ መሆናቸውን በህይወት አይቻለው። እኔም ተጠቅም ያለው ህዝቡም ተጠቅሟል ብዬ አስባለሁ። እግዚአብሔር ይመስገን፣ ጌታ ይመስገን። በአገልግሎት ውስጥ ካየሁት ነገር አንዱ እውነት ነው። ይህንን ትንቢታዊን አገልግሎት የስብከቱንም፣ የመልእክቶችንም ትምህርታዊ የሆኑትንም ነገሮች ስታቀርብ አብረ ያው ከመልእክቶቹ ጋር የሚሄዱትን ነገሮች በመንፈስ ቅዱስ ምሪት አማካኝነት እንደምትዘምራቸው በጣም ያስታውቃልና ግን ለእኔ ደግሞ በጣም የሚገረመኝ አንድ ወቅት ላይ የምንዘምራቸው የነበሩ አሁን ብዙ ትውልዱ የማያውቃቸው መዝሙሮች አሉና በጣም የሚገራርሙ መዝሙሮች አሉና እንዴት ነው እነሱን የምታስታውሳቸው? እኔ በጣም አንዱ የሚገርመኝ ነገር እሱ ነው። እስቲ እንደው ጥቂት ከምታስታውሳቸው። አሁን ሰው ራሱ ቢያውቃቸው ከምትላቸው መዝሙሮች የምታስታውሳቸው ካሉ እስቲ እንደ ጥቂት ብትልልን። እኔ መዝሙር የመስማት ልማድ ብዙ ያለኝ ሰው አይደለሁ። በእርግጥ በልጅነቴ በወጣትነቴም ጾም ጸሎትም ስይዝ ብዙ ጊዜ ስጸልይ መዝሙር ከፍቼ እጸልይ ነበር ያኔ እና ጾም ጸሎቱን ላይ ስሆን እንደ መጽሐፍ ቅዱስ ላጠና ስል እንጂ መዝሙሩን የማጠፋው መዝሙር ከፍቼ ነው ጸልዬ ነበረው። ስለዚህ በዛ መካከል እንግዲህ ብዙ መዝሙሮችን ይዣለሁ። አሁን ምንድን ነው እኔ መዝሙር አንድ ጊዜ ከሰማው የመያዙ አንዳንድ ጊዜ እገረማለሁ። መባ በሚሰበሰብበት ጊዜ ቸርች ላይ የሚከፈቱ መዝሙሮች አሉ። በዛች ቅጽበት የሰማትን ይይዛለሁ። ከዛ አንዳንዱን መዝሙር እየሰበኩ ጌታ ሲያቀብለኝ ይህን መዝሙር አቀው ነበር እንዲ ላለሁ ለራሴ። ምክንያቱም ከሰማሁት በጣም ብዙ ዓመት የሆነው ሊሆን ይችላል። ግን መንፈስ ቅዱስ መልእክት ስለሚኖረው በቃ ያመጣዋል። እሱን አሁን ለምሳሌ የሆነ መዝሙር የድሮ የደረጀ ከበደ መዝሙር ጌታ እንዴት እንዳስታወስኩትም አላቅም። ጌታ ወደ እኔ አምጥቶልኝ አንድ ትልቅ ጉባኤ ላይ ዘምሬዋለሁ። ሁሉን የሚያስችለኝ በጌታ የሆኝ የሚል የድሮ መዝሙር ነው። እንደውም ከዛ ከዘመርኩት በኋላ ዩቲዩብ ውስጥ ገብቼ ፕሮግራሙ ካልጠገባት ዩቲዩብ ውስጥ ገብቼ ሁሉ ሰማሁት። እኔ በቃ የሆነች ትንሽ ነገር ነው ያልኩት። ከዛ በኋላ ግን በቃ እሰማሁት እና አሁን ምንድን ነው የሆነው፣ እየጸለይኩ እያለሁ ጌታ ወደ እኔ የሚያመጣው መዝሙር ካለ እዛው ዩቲዩብ ላይ ፈልጌ ልሰማ ይችላል፣ በግል የጸሎት ጊዜ ላይ። በተረፈ ጉባኤ ላይ የሚመጣልኝ መዝሙር መንፈስ ቅዱስ ራሱ የሚያቀብለኝ እንጂ ከሰማሁት የቆየ በቃ ምን ምን ማስታውሰው ማይመስልኝ ሁሉ፣ ግን ለካስ ውስጤ ተቀምጧል፣ እንደሱ ሆኖ ነው ያለውና በዚህ አጋጣሚ እንግዲህ ይህንንም መዝሙር ለተመልካቾች ጋብዛለሁ። ሁሉን በሚያስችለኝ በጌታዬ ሆኜ ወደፊት አያለው፣ በእርሱ ላይ ታምኜ፣ የሰይጣን እንቅፋት ፈተናው ቢረቅም፣ በጌታዬ እስካለሁ አልነቃነቅም የሚል መዝሙር አለ እና ድንገት የመጣ መዝሙር ነው እሱ። እኔ ራሱ እኮ ለማስታወስ አልቻልኩኝ ዘማሪነቴ እኔ ራሱ እየተፈተነ ነውና። የድሮ ሰውነህም እያልከኝ እንዳይሆን። እንዲሁም የመያዝ አቅሙ የመያዝ ጸጋ እግዚአብሔር ይሰጣል በጣም ለሰዎች፣ ይህንን አምናለሁ። ግን ከመንፈስ ቅዱስ ደግሞ በሚያቀብለ ጊዜ ያ መልእክት ሆኖ የሚመጣበት ነገር በጣም ያስደንቃል። ሰዎቹ መዝሙሩን ባያውቁትም እንኳን አስገራሚ ነገር ነው፣ በህይወታቸው የሚሰራውና እግዚአብሔር ይመስገን ትልቅ ነገር ነው። ትንሽ መዝሙሯን ናጎራጉራጣም በደስታ ሁሉን በሚያስችለኝ በጌታ ሆኜ ወደፊታ ያለው በእርሱ ላይ ታምኜ የሰይጣን እንቅፋት ፈተናው ቢረቅም በጌታ እስካለው አልነቃነቅም። እስካሁን ባጸናይ አሁንም እጸናለው ኃይሉ የኢየሱስ ነው፣ ለምን እፈራለው እስካሁን ባጸናኝ አሁንም እጸናለሁ። ኃይሉ የኢየሱስ ነው፣ ለምን እፈራለሁ? አሜን። በጣም የሚገርም ዝማሬ ነው። ወደ አገልግሎት እንግዲህ ነብይ ከመምጣት በፊት ያው መጀመሪያ አካባቢ ማለቴ ነው። በወጣትነት ጊዜ በዛ ጊዜ ቸርች ውስጥ የነበረው አጠቃላይ አብያተ ክርስቲያናት ውስጥ የምታየው በሚዲያም የምንሰማቸውም ዝማሬዎች አሉና ና የዛን ወቅት የነበረው የዝማሬ አገልግሎት የዝማሬ መልእክት ስትሰማው በወቅቱ የሚሰማህ ነገር አለ እና አንድ አገልጋይ መጥቶ ቆሞ ሲዘምር መድረክ ላይ የመዝሙር ደብተርም ይዞ ያንዳንድ ኳየሮችም ሲመጡ ከስብከት በፊት ራሱ ሶስት መዝሙር ሙሉ መዝሙር በቃ ዘምረው፣ ከስብከትም በኋላ ሶስት መዝሙር ሁሉ ዘምረው በጣም ብዙ መዝሙሮች የምንሰማበትም አጋጣሚ ነበረ። እኔም እንኳን የደረስኩባቸውና አሁንም ደግሞ ያለው ያው ዝማሪ አገልግሎት ደግሞ ራሱን የቻለ የራሱ ደግሞ መስመር አለው እና እንደው ይሄኛው ይበልጣል ይሄኛው ለማለት ሳይሆን፣ በዛ ጊዜ የነበረውን አሁን ምናልባት ሚስ ያደረግናቸውን ነገሮች አሁን እያገኘ ናቸው ያለውንም ነገር እንደው በአንተ እይታ ከምታየው፣ ያው ብዙ ቦታ በአገልግሎትም ስለምትወጣ ስለምታገለግል ብዙ የምታስተውለው ነገር አለና በዛው እንደው ይሄ ቢሆንም ብለምትመክረውም፣ የምትመክረው ነገር ካለ ግረ መንገድን ጥቂት ብትለን። የድሮ ዘመን ዝማሬዎች በአብዛኛው የሚዘምሩ ሰዎች ከእግዚአብሔር ቃል መዘመር አለብን፣ በህይወታችን ያለፈውን መዘመር አለብን የሚል አቋም ስለነበራቸው ሁሉን ነገር እንደ እግዚአብሔር ቃል ለማድረግ ይጣጣራሉ። ኢቨን በህይወታቸው ያለፈ ካልሆነ ራሱ ለመዘመር ይፈራሉ። ይህማ ያልኖርኩበት እንዴት ዘምራለሁ የሚል ነገር አለ ይመስለኛል። አሁን ያለ ዝማሬ ጉባኤውን ምን ነገር ውስጥ ሊከት ይችል ይሆን የሚል ጉባኤ ተኮር ዝማሬ የበዛ ይመስለኛል ምናልባት የራሱ ጥናት ሊፈልግ ይችላል። ግን እንደሱ ይመስለኛል። በሕይወት ያለፈና እንደ ቃሉ የሆነ የሚለው ላይ ከማተኮር ይልቅ አሁን ለጉባኤው ጥሩ የትኛው ነው፣ ሲዝኑ የጠበቀ መዝሙር የትኛው ነው የሚለው ነገር ላይ እየተተኮረ ያለ ይመስለኛል። እና ክብደቱ ከሞላ ጎደል ትንሽ የዝማሪ አገልግሎት ቀለል ያለ ይመስለኛል። ከዛ ባሻገር ብዙ የሚዘምሩ ወንድሞቻችን እና እህቶቻችን የራሳቸውን መዝሙር ጌታ ሰጥቷቸው ለመዘመር በብዛት የሚዘጋጁ ሆነው አላያቸውም። በየቦታው በየክፍለ ሀገሩም ሰው ሲጋበዝ ሌላው የዘመረውን የዘምረውን መዝሙር ለመድገም አይነት ነው። በፊት ሰው ከተጋበዘ የራሱን መዝሙር ነው የሚዘምረው ሌላውን አምልኮ መዝሙር እዛው ያሉ ይዘምራሉ። ያው መዝሙር መረጡ ተብሎ ነበረ። እንግዲህ በፊት የሚዘምረው እና አሁን ሌሎች ያረጉትን ለመድገም ወይ በተሻለ ድምፅ በተሻለ ቅላጼ ለመድገም ነው በአብዛኛው እንጂ በቃ ጌታ መዝሙር ሰጥቶኝ ይህን ማድረግ ፈልጋለሁ የሚል ትኩረት ብዙ አላይም። በጣም የሳሳ አይነት ነገር ይታ እንደሱ አይነት ነገር ይታየኛል። ግን እዚኛው ዘመን ላይ በጣም የተሻለ ነገር ማየው፣ ሙዚቃ በጣም አድጓል። ሙዚቃ በጣም አድጓል። ከዛ ሌላ እንደ ጥሩ ማየው ዘማሪዎች እርስ በእርሳቸው ይፈላለጋሉ። አንዱ ሌላውን እንዲያገለግል እድል የመስጠት አንዱ ሲጋበዝ ሌላውን ሰው ይዞ ሄዶ እንደዚህ እንዲወጣ የማድረግ ጥሩ ነገር አያለሁ። በወጣቶቹም ላይ ተለቅ ያሉትም ላይ እንደሱ አይነት ነገር አያለሁ። ሙዚቃው ደግሞ በደንብ አድጓል። በደንብ የመለማመድ አለ። ከሙዚቃ ጋር የማዋሃድ አለ። ቻለ ልምምድ በደንብ ጊዜ የመስጠት ነገር አለ። በፊት ያልነበረ። በፊት በቃ ጌታ ሰጥቶኛል፣ በቆርቆሮ ድምፅም ቢሆን አቀርበዋለሁ አይነት ነው። በፊት ሙዚቃ ላይ ትኩረት አድርጎ ይሰራል። አንዳንዴ ድምጼ ትንሽ ችግር አለ፣ ትንሽ ጉንፋን ይዞኛል፣ ዋናው መልክቱ ነው፣ ዋናው ግጥሙን ስሙት ሁሉ ይባል ነበር እንደሱ ይባል ነበር አሁን የቃሉ ክብደት እንደምንም ይሁን ምን ግን ለጆሮ የሚማርኩ ሙዚቃዎች እንሰማለን። በደንብ የተቀናጀ ጥሩ ድምፅ ያለበት ነገር እንሰማለን። ስለዚህ ጆሮችን ይማርካል፣ ለመስማት እንድንጓጓ ያደርገናል። ወደ መልእክቱ ስንመጣ አንዳንዴ ይቀልብናል፣ አንዳንዴ ጥሩ ይሆናል እና እኔ የበፊቱንም የአሁኑንም ባላንስ አድርገን የሙዚቃ ኳሊቲ እንደተጠበቀ ሆኖ በደንብ ልምምድ የማድረግ ሁኔታ እንደተጠበቀ ሆኖ ግን እንደ እግዚአብሔር ቃል እና በሕይወት ያለፈውን ልዘምር የሚለው ነገር ላይ ቢተኮር ወደ ተሻለ ነገር እንደርሳለን ብዬ አስባለሁ። እግዚአብሔር ይመስገን። እንግዲህ በጣም ጥሩ መልካም ቆይታ እያደረግን እንደሆነ አስባለሁ። ውድ ተመልካቾቻችን፣ እንግዲህ የነበረን ቆይታ ጥሩ ጊዜ እንደነበረ አስባለሁ። በሚቀጥለው ሳምንት ደግሞ ክፍል ሁለትን ይዘንላችሁ እንቀርባለን። እስከዛ ድረስ በዚህ ዝማሬ መልካም ቆይታ ይሁንልን። ጌታ የሱስ ክርስቶስ ይባርካቸው። ሕይወት ዘመን ብዙ ድንቅ አይቻለው፣ በደስታ ፈንድጌ ስምን ባርክ፣ ያለ ከዚህ ሁሉ ይልቅ አእምሮን ያለፍ ስሜ በሕይወት መዝገብ ላይ ስል ትጻፍ ሃሌሉ አቤት፣ አቤት ጌታ ኢየሱስ ተባረክ፣ ተወደስ ለዘላለም ንግር

ጌታ ኢየሱስ ትባረክ ተወደስ መዘላ ባን ሁሉ ሰው የመዳር ሚስጥር ለእኛ ነግሮ አዳንን ከቆጣ ልጅነት ተረፍን በጌታ ምሕረት በእርሱ ምረት ጌታ የአለማወቅን ወራት አሳልፎ

ምድር የደማስቆ መንገድ ያቺ መንገድ ጌታ የዓለማወቅን ወራት አሳልፎ የአይናችንን ቅርፊት ከኛ ገፎ ከድቅድቁ ጨለማ አውትቶናል። አሁን በብርሃን አለን፣ ደስ ብሎናል። ክብር ይገ

ያንተ ውዳሴ ያንተ ዝማሬ በልቤ ሞልቶ እንዲፈስ ባፌ ሰጠኸኝ የዜማሴ